ሰላም፣ እንዴት ናችሁ? ሜላት ነኝ። ዛሬ ደግሞ ስለ ማግኒዥየም በጣም አስገራሚ የሆኑ ጥቅሞችን ማጋራችሁ ይሆናል። ማግኒዥየም በሰውነታችን ውስጥ የተለያዩ ኬሚካላዊ ግብረ መርሶችን የሚያስተካክል ከ300 በላይ የኤንዛይም ስርዓቶች ላይ ትልቅ ሚና የሚጫወት ሚኒራል ነው። ማግኒዥየም የነርቭና የጡንቻ ሴሎቻችን እንዲጠነክሩ፣ የደም ግፊታችን እንዲስተካከል እና የበሽታ መከላከል አቅማችንም እንዲጨምር ይረዳናል። አንዲት ሴት በቀን ከ320 እስከ 360 ሚሊ ግራም ማግኒዥየም መውሰድ አለባት። ወንድ ደግሞ ከ410 እስከ 420 ሚሊ ግራም የሆነ ማግኒዥየም መውሰድ አለበት። በሰውነታችሁ ውስጥ የማግኒዥየም እጥረት ካለ ሰውነታችሁ የድካም ስሜት፣ የራስ ምታት፣ የምግብ ፍላጎት መቀነስ፣ ጭንቀት፣ በቂ እንቅልፍ ማጣት፣ ትኩረት የማጣት ችግር ሊታይባችሁ ይችላል። ለዚህ ሁሉ መፍትሄው ታዲያ በማግኔዚየም የበለጸጉ ምግቦችን እንደ አቮካዶ፣ ሙዝ፣ አረንጓዴ ተክሎች፣ ባቄላ፣ ስፒናች አዘውትሮ መመገብ ያስፈልጋል። ስለተከታተላችሁኝ በጣም ነው የማመሰግነው። ከወደዳችሁት ቪዲዮን ላይክ ማድረግ እንዳይረሳ፣ እንደዚህና ሌሎች አስተማሪ ቪዲዮዎችም እንዲደርሷችሁ ሰብስክራይብ አድርጎ፣ ይህን ደሞኔ በጣም እንድሰራ ያበረታታኛል። በጣም ነው የማመሰግነው።